ብዙ አገኝተን ብዙ እንዳገኘ ሰው አይደለማ፣ ምንኖረው ጥቂት ያገኘ ሰው እንኳን እንደሚያመሰግኑ ያክላል። ገና ማገልገል ሳንጀምር መወሰናችንን አይቶ ማመናችንን፣ መቀበላችንን፣ መቅረባችንን አይቶ ገና ሳንቆርብ ይጎበኘናል፣ ይባረከናል፣ ይጠጋናል። አትግኑ፣ ምክንያቱም እናንተን ዝም ያላችሁ እናንተን ያለፋችሁ የእሱ የሆነ ሁሉ እናንተ ስለሆነ ነው። በምድር ደስታችሁን ያጎደለባችሁ ልጅ በመንሳት ሀብት በማጉደል እግዚአብሔር ደስታችሁን ያሳነሰው የመሰላችሁ በሰማይ የተጠበቀ ደስታ ስላላችሁ። ሰይጣን በመጀመሪያ ደስ የሚያሰኝ አስመስሎ ኃጢአትን ያሳየንና ያሰራናል። በኋላ ግን ያችሁ ራሷ እረፍት እንድትነሳን ያደርጋል። የሚፈልገው አንተ እረፍት እንድታጣ ነው። በቃ ያንችን ሰላም መንሳት ነው የሚፈልገው። ስለዚህም እረፍት አልባ ሌሊቶች፣ እረፍት አልባ ዘመናት እንድናስቆጥር እንድናሳልፍ ያደርገናል እንድንዋጥት እንድንባክን ያደርገናል። ወገኖቼ እግዚአብሔር ወገኖቹ ያልሆኑትን ሰዎች ጓጉንቸር እንደላከባቸው ዛሬም በምድር ላይ ጓጉንቸር የተላከ ይመስላችሁ፣ በረከታችንን የሚሰርቁ የሚበሉ ጓጉንቸሮች ያሉ ይመስላል። ብዙ አገኝተን ብዙ እንዳገኘ ሰው አይደለማ የምንኖረው የምናመሰግነው ጥቂት ያገኘ ሰው እንኳን እንደሚያመሰግነው ያክል አናመሰግነ ብዙ አገኝተን ሹመት እናገኛለን፣ ትምህርት እናገኛለን፣ ልዩ ልዩ ነገር እናገኛለን። ግን እረፍት እናጣለን። ባገኘነው ነገር ሁሉ ማረብ ሲሳነን ይታያል። ምናልባት በሕይወታችን ውስጥ ጓጉንቸሮች ገብተው ይሁን። እነሱ እረፍት የሚነሱ ኃጢአቶች ናቸው። እነሱ የገጠሙት እነሱ የገቡበት ቤት ውስጥ በቃውን በቃው ውስጥ ሳይቀር ይገባሉ፣ አይደል? የሚለው በህይወታችን ውስጥ የገቡ ነገሮች ቤታችንን ሁሉ እኮ ነው ብጥብጥ የሚያደርገው። በሆነች ምክንያት በሆነች አጢያት የገባ ጸላኢ የገባ ሰይጣን ቤታችንን ሁሉ ነው በቃ ብጥብጥ የሚያደርገው። ትዳራችንን ኑሯችን ሁሉ ነው የሚያመሰቃቅለው። በአንድ አጢያት በር በኩል ሾልኮ የገባው ሰይጣን ያን ሁሉ ነገር የሚያደርገው። እሱን እስካልተቃወምን እና ያንን በር እስካልዘጋን ድረስ እየገባ መበጥበጡን አይተውም። እየገባ ረፍት አልባ እንደሚያደርገን ምንም ጥርጥር የለውም። እምቢተኝነት፣ አመፀኝነት ያብሰዋል። የበለጠ እስከ ሞት ድረስ ቅጣቱ ከፍ እንዲል ያደርገዋል። እልከኝነት፣ የፈርዖን እልከኝነት ወደዚያ እኮ ነው ያደረሰው። የእግዚአብሔር ወገን እንደሆነ የታሰበለትን ያሰበውን ነገር ከማድረግ ወደኋላ አይልም። የእግዚአብሔር ወገን እኮ ከዕቅዱ ከዓላማው የሚያዛንፈው የለም። ግን ዓላማችን እቅዳችን መንፈሳዊ ሲሆን ነው። ዓላማችን ምንድን ነው? መንፈሳዊ ነው። እቅዳችን ምንድን ነው? እግዚአብሔርን ለማስደሰት ነው። መሄድ የምንፈልገው ወዴት ነው? እግዚአብሔር ወደ ጠራም ቦታ ነው። ሙሴ ገብቶ ለፈሮ ምንድን ነው ያለው? እግዚአብሔር በምድረ በዳ ይሰዋልኝ ዘንድ ሕዝቤን ልቀቅ ብሎሃል። ምን ያደርግልኝ ዘንድ ህዝቡ የተፈለገው ለምንድን ነው ንገሩኝ ምን ሊያደርግ ነው ሊሰዋ ነው የተፈለገው ይሰዋልኝ ዘንድ ሕዝቤን ልቀቅ ብሎሃል እግዚአብሔር በምድረ በዳ ለአገልግሎት ከሆነ ወደ ምድረ በዳም እግዚአብሔር ከጠራን ወደ ምድረ በዳም ቢሆን ማየት ግዴታ ነው ማለት ነው ግን ለማገልገል መሆን አለበት እግዚአብሔርን ደስ ለማሳኘት መሆን አለበት የእኛን ፈቃድ ለመፈጸማል የእኛ ፈቃድ በምድረ በዳም ነው ይፈጸማል እግዚአብሔርን ደስ ለማሰኘት ነው የምንሄደው። ግን የሚገርማችሁ ነገር ህዝቡ በወጣ ማግስት ገና መስዋዕቱን ሳያቀርብ እግዚአብሔር ለህዝቡ መና ማቅረብ ጀምሮ ነበር። ተመልከቱ። ለማገልገል ቆርጠን ስንነሳ፣ ንሳ ለመግባት ቆርጠን ስንነሳ እግዚአብሔር ገና እኮ ነው ሳንፈጽመው፣ ጸጋውን ማብዛት ይጀምራል። ኦሪት ዘጸአት ምዕራፍ 16 ጀምራችሁ ስትመለከቱ መና ከደመና ውሃም ካለት ላይ መፍለቅ የጀመረው ህዝቡ እግዚአብሔርን በምድረ በዳ ማምለክ ሳይጀምር ነው። ገና ገና ቀይ ባህር እንደተሻገረ እግዚአብሔር መና ማምጣት ጀመረ። ብንመለስ እግዚአብሔር ወዲያውኑ እንደተመለስን ጸጋውን ያበዛል። ገና ማገልገል ሳንጀምር መወሰናችንን አይቶ ማመናችንን፣ መቀበላችንን፣ መቅረባችንን አይቶ ገና ሳንቆር ጸጋውን ያበዛል። ገና ሳንቆር ይጎበኘናል፣ ይባረከናል፣ ይጠጋናል። ወደ እርሱ ለመቅረብ ገና መሻታችንን አይቶ ፍላጎታችንን አይቶ ከግብፅ መለየታችንን አይቶ እዚያ ሳንደርስ የተስፋይቱ ምድር ላይ ገና ሳንደርስ መባረክ ይጀምራል እግዚአብሔር። አስበናል ወይ ነው አሁን እኛ የምናስበው እኮ በጣም ብዙ ነገር ነው። ችግር እኮ እሱ ገና እንሳ ለመግባት ያሰብነው ሚስታ ግብተን ልጅ ወልደን ገና መቆረብ ያሰብነው ነው። የሆነ የሆነ ደረጃ ላይ ደርሰን ነው። ገና ለጸሎት ለአገልግሎት ወደ እግዚአብሔር ቤት ለመምጣት እቅድ ላይ ነን። ገና ረጅም የሆነ የሆነ ነገር ከተደረገልን በኋላ መምጣት ያሰብነው ነው። ሳትመጣ አይደረግልን የእግዚአብሔር ገነናኛ ስንወጣ ነው። ከግብፅ ስንወጣ ገና ዛም እንኳን ባንደርስ እንደወጣን እግዚአብሔር በረከቱ መስጠት ይጀምራል። እንደ ወጣን ድንቅ ነገር ማድረግ ይጀምራል እግዚአብሔር። ይህ በእውነት ወገኖች የእግዚአብሔር ወገን የእግዚአብሔር ሕዝብ በምድር ላይ ለዓይን ድንቅ የሆነ ነገር የሚደረግለት የሚያደርግም ሕዝብ አሁን ቅዱስ ጊዮርጊስ ስናነሳ እኮ ለእግዚአብሔር መለየት ነው። አሁን የቅዱስ ጊዮርጊስ ህይወት የሚኖረው በፍልስጤም ነው። የሚኖረው ከብዙ አለማመን በአለማመን ውስጥ ከሚኖሩ ነገስታት ውስጥ ነው መካከል ነው። ግን ለእግዚአብሔር ራሱን የለየ ሰው ነው። እሱ ለእግዚአብሔር የተለየ ስለነበር እግዚአብሔርም ለእሱ የተለየ ነበር። ለሰው ካደረገው በላይ ነው ያደረገለት። እሱም ለእግዚአብሔር ልዩ ነገር ነው ያደረገው። ሹመቱን ነው የሰዋው፣ ፈቃደ ሥጋውን ነው መሥዋዕት አድርጎ ያቀረበው ስጋውን ነው ንፁህ አድርጎ ለእግዚአብሔር የሰጠው ሰውነቱን ነው ለእግዚአብሔር የሰጠው ገንዘቡን ብቻ አይደለም ሹመቱን ነይቶ ፈቃዱን ነይቶ እግዚአብሔርን ፈቃድን ያስቀደመው መሾም ምንድን ነው መክበር ምንድን ነው እሱን አሰበና መክበርማ ከእግዚአብሔር ጋር መሆን ነው መሾምማ በእግዚአብሔር እቅፍ ውስጥ መሆን መኖር ነው ብሎ ስላሰበ ነው ሁሉን ትቶ ለወደ እግዚአብሔር። ለዚህም ነው ሰባት ዓመት በጽኑ መከራ ውስጥ ቢያልፍም እንኳን የጠበቀው። ለዚህም ነው ሶስት ጊዜ ቢሞት ሶስት ጊዜ የሚያስነሳው። ለዚህ ነው በመንኮራኩር ከተፈጨ በኋላ እንደገና ሰው አድርጎ ያቋመው። እንደገና ትንንሽ ከሆነ በኋላ ከተዘራ በኋላ ነው ያነሳው። አንዳንድ ሰዎች ይህም ይከብድ፣ ሲከብዳችሁ ይታያል። እንዴት ሰው ከተፈጨ በኋላ ተነስቶ ሰው ይሆናል ይላል። አንተ ራሱ ገና ወደ እናትህ ማህፀን ስትጣል ከአባትህን ማብራክ ስትከፈል ያልረጋ ብጥብጥ ውሃ ነበርክ አይደል? አጥንትና ጅማት የሌለህ ፀጉርና እጅግር የሌለህ ነበር ካሄደን እጅግር ማና ወጣ፣ በአጥንትና በጅማት ማና ጸና፣ መልክና ውበት ደምግባት እንዲኖር ማና አደረገ። እግዚአብሔር አይደለም እንዴ ያደረገው? ህፃናትን በእናቶቻቸው ማይፀን የሳለ በመንኮራኩር የደቀቀውን የተፈጨውን በነፋስም የተበተነውን እንደገና መልሶ ሰው ያደርገው ዘንድ የማይችል ይመስላችኋል? ሰማይን የዘረጋው እግዚአብሔር ምድርን የዘረጋት እግዚአብሔር በምድር ላይ የተበተነውን ትቢያ የሆነውን የሰው ልጅ መልሶ እንደገና ወደ ሰውነት ማምጣት ይቀላል። ከባድ ነገር ነው ለእግዚአብሔር? ነፍስና ሥጋን ያስማማው ረቂቁን ከግዙፉ ጋር ያዋሃደው ጊዮርጊስን እንደገና መልሶ ወደ ጊዮርጊስነቱ መመለስ ያቅተዋል። ይህ እንዴት ይሆናል? ሰውን በልዩ ጥበብ የሰራ እግዚአብሔር እንደገና መልሶ ማንሳት የሚያቅተው ነገር አይደለም፣ ከባድ አይደለም ለእግዚአብሔር። መልሶ አነሳው። ወገኖች፣ በልዩ ልዩ ምክንያት አዝነናል። በልዩ ልዩ ምክንያት ከሰው በታች ሆነናል። መቼ ነው እኔ ሰውም ሆነው ብለናል። ስለዚህ በዚህ ደስ ሊላችሁ ይገባል። ከእግዚአብሔር ወገን በመሆናችሁ በዚህ ልትኮሩ ይገባል። ከእግዚአብሔር ወገን በመሆናችሁ በዚህ ልትጽናኑ ይገባል። ከማን ወገን በመሆናችሁ ከእግዚአብሔር ወገን በመሆነች ልትጽናኑበት ልትደሰቱበት ይገባል። ሁሉም የተሟላ የሚሆነው ከእግዚአብሔር ወገን ስንሆን ስለሆነ ነው። ለእግዚአብሔር እኛ የተለየን ስንሆን፣ እግዚአብሔር ለእኛ የተለየ ይሆናል። እኛ እኮ ለእግዚአብሔር የተለየን ምክንያቱም፣ እንደ ሌላው ፍጥረቶቹ ብቻ አይደለንም፣ ልጆቹም ነን። በልጅነት መንፈስ ነው የለየን። ስለዚህ እግዚአብሔር አባታችንም ነው። ለሌሎቹ ዳረጎቱን ከፍ ያደረገ እንጀራውን ሲሰጥ ያያችሁት እንደሆነ ቀድሞ ለሌሎቹ ዳረጎት ሲሰጥ ያያችሁት እንደሆነ አትቅኑ። ምክንያቱም እናንተን ዝም ያላችሁ እናንተን ያለፋችሁ የእሱ የሆነው ሁሉ እናንተ ስለሆነ ነው። አንዳንዴ አባት እንደዚህ ያደርገ የለ ለጎረቤት ያስቀድማል። ስጦታም፣ ማንኛውንም ነገር ለጎረቤት ያስቀድማል ከዛ በኋላ ለልጆቹ ይሰጣል። ለምንድን ነው ልጆቹን ረስቷቸው መሰላችሁ? ወይም ተልቷቸው? አይደለም የእሱ የሆነ ሁሉ የነሱ እንደሆነ ስለሚያውቅ ስለዚህ እግዚአብሔር በዚህ ምድር ካለው በረከት የነፈገን ለአሕዛብ ግን ያበዛላቸው ከመሰላችሁ ተውት። የኔ የሆነ ሁሉ ያንተ ነው እያለህ ነው እና እኔማ፣ በቤቱ ነው የምኖረው። በቤቱ መኖሬ ብቻ በቂ ነው። እነሱ እኮ መኖሪያ የላቸው በዓለም ሲኖሩ ዋዕይ ይመታቸዋል ቁር ያገኛቸዋል ብላችሁ አስቡላቸው ቤት የሰራላቸው ለዚህ ነው ወገኖች ይህን ግንብ የገነባላቸው ለዚህ ነው ለሌሎች እናንተ ግን በቤቱ ስለሚያኖራችሁ ነው ለተሻለ ነገር አቆይቶችሁ ነው ዝም ያላችሁ የመሰላችሁ ለዚያ ለእናንተ ግን በሰማይ የተጠበቀ ደስታ ስላላችሁ ነው በምድር ደስታችሁን ያጎደለባችሁ ልጅ በመንሳት ሀብት በማጉደል እግዚአብሔር ደስታችሁን ያሳነሰው የመሰላችሁ በሰማይ የተጠበቀ ደስታ ስላላችሁ ነው። እንዲያውም በወንጌል ዛሬ የሚያዝኑ ምንድን ናቸው? ብጹዓን ናቸው መጽናናትን ያገኛሉና ብሎ የተናገረውም ስለ እናንተ ነው። ስለ ወገኖቹ ነው። ስለኛ እኛ ስለ ሕዝቦቹ ነው መጽናናትን መጽናናታችንን በሰማይ ስላደረገው ነው እግዚአብሔር እና እንዴት የተጠበቀ ደስታ እንዴት የተጠበቀ እረፍት እንዴት የተጠበቀ ሀብት እያለን ዳረጎት በተሰጣቸው እንቀናለን። የዳረጎት ትልቅ የትማ ያደርስም ነው ዋናውን ሀብቱን መውረስ ነው ዋናው ነበር። የእግዚአብሔር ወገን ናችሁ። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አስር እግዚአብሔር ስትል